ሃይሚና ቡራ መግባባት ሲጀምሮ ሶስና በመሀል ትመጣና ነገር ታበላሻለች። ለማንኛውም ሶሲ ዛሬ ሀይሚን እየገፈተረቻት ነበር፣ እየመታቻትም ነበር። ምችም ታሽናንቺ የሆንሽ ቁሌታም ነገር ማለት ነው እንዲ አንቺ ቆይጅሽን ሳዘነ ዝሪ በስነ ስርዓት ማውራት አትችም እንዴ? እንደተማረሰው ሃይሚን እያትስኪ እንዴት እንደምታወራ አወራሯ፣ በስነ ስርዓት ከፍቅረኛዋ ጋር አልጋ ላይ አግኝታሽ እሷ በስነ ስርዓት እያወራችሽ፣ አንቺ ግን በላይ ሆነሽ ልክ እንደተበደ በ በጣም እያካበርሽ ነው። በነገራችን ላይ መሀል ላይ ደግሞ ብሩኬ በጣም ተጨናንቋል። ሶሲን እንዳይናገር በእሱ ምክንያት ነው እዚጋ የገባቸው ሀይሚን እንዳይናገር ሀይሚ በቃ አሁን ብሩኬ ላይ ብሩኬ አጣብቂኝ ውስጥ ገብቷል። ሶሲ ግን በጣም ሲበዛ እራስ ወዳናት አያችሁ። ሀይሚ ነገረቻችሁ። በቃ ዳኒ ቤት ለምን እንደሄደች ነገረቻችሁ። ካመናችሁ እመኑ፣ ካላመናችሁ ደግሞ የራሳችሁ ጉዳይ። መድረቅ ትችላላችሁ። እውነቷን ነው። እና ሀይሚ ከሆንግራ ሁለት መቶ ሺ ስለገባሽ የኔ ውድ ነገር የኔ ቅመም የኔ ቸኮላታ ሌላ አብርሽ ነው እናንተ። ወይኔ ወይኔ፣ አብርሽ ግን አብርሽ ግን እስከ መቼ ነው የምትሰከሰን? በማርያም ትናንትና ከሄደች እንድትመለስ አልፈልግም ብለህ ሸኝተሃት ዛሬ አልመለስም የሚል ደብዳቤ ስትልክልህ ለምንድን ነው የምታለቅሰው? ለምንድን ነው ያዙ ይልቀቁኝ የምትለው? እንደው ናትየ፣ እንደ አብርሽ አይነት አስመሳይ ሰው የለም። በጣም ሲበዛ አስመሳይ ነው። ረብ ፈጣሪ እውነት ነው ሩታን እዚህ ቪዲዮ ላይ እንደሚታየው አይደለም ይሄ ልጅ እያደረጋት ያለው ለምን መሰላችሁ? ትናንትና የሰሩን ቪዲዮ አይታችሁ አላ እንድትመለስ አልፈልግም አለ ብሎ ሰራ ማለት ነው። ዛሬ ረጣኝ ከሄደች እንድትመለስ አልፈልግም ብሏል። ከዛ ሄደች ሄዳ ደብዳቤ አልመለስልም ብላ ላከችው። ከዛ ያዙኝ፣ ልቀቁኝ ለምንድነው? እንደዚህ ብላ የላከችው ምናምን እንዳትመለስ አልፈልግም ብላል እኮ ራስህ ራስ እንድትመለስ አልፈልግም ብላህ፣ አሁን በአሻ አንተ እንድመለስ ካልፈቅድ በቃል አልመለሰም ስትልህ እንዴት እንደዚህ ታለቅሳለህ? ለማንኛውም ሩታ ጥሩ ነው፣ እንደዚህ ቆፍጠን ማለት ሽን። አሁን ላይ ወድጃዋለሁ፣ እውነቴ ነው። እንደዚህ ኮራጀን እንበይበት። ራሱ ለምኖ እግሪሽ ስር ወድቆ ሲያመጣሽ ከዛ በኋላ ነው የሚያከብርሽ። ገብቶሻላ ስህተቱን የማይደግመው በደንብ ስትቀጭው ነው። ከአሁን በፊት ግን እያለቀስ ስለምትገቢለት መጫዎች ያደረገች ሽላሽ ላይ ሴት ምናምን እያመጣ ስለዚህ አሁን ቤተሰብ የሚላትን ነገር እየሰማች ነው። ጋይስ እየሰማች ነው። አዎ ቤተሰብ ምክር ስሙ አንዳንድ ይጠቅማቸዋል ማለት ነው። አሁን የቤተሰብ ምክርን መስማት የጀመረችው መቼ እንደው ታውቃላችሁ? እነሱ ሲመክሯት ያን እምቢ ብላ ስለተጎዳች፣ አሁን ግን የሚመክሯትን ነገር እየሰማች ነው። በቃ ምንም ቢሆን ከቤተሰባችሁ ማንንም አታደርሱ። የፈለገ ባል ፍቅረኛ የሚወድሽ ሰዎች የሚያፈቅርሽ ሊሆን ይችላል። ፍቅረኛ ባዳ ባዳ ነው በቃ ባል ባዳ ነው። የሆነ ቀን ጥሎሽ ነው የሚሄድ። ገባሽ አይደለ? ስለዚህ ከቤተሰባችሁ ማንንም አታደሱ፣ ክብራቸውንም እንዲነካ አትፍቀዱለት። ተግባባን አይደለ? ሌላ ፍቅር ናት የኔ ማር፣ አይ እንደ ውድኔ ነው በቃ ዛሬ ቪዲዮ ቆንጆ ቪዲዮ ያየው ፍቅር ቤት ነው። ፈጣሪ ሁ ደግሞ ዛሬ ውበቱን የደፋብሽ በእውነት የኔ ውድ በቃ ደስ ብሎኛል ውድድሮ ፍቅራችሁ ስለተመለሳችሁ፣ ግን በቃ አሁንም በጣም ብዙ ችግር እንደሚገጥማችሁ እናውቃለን። በቃ እኔ ብቻ ፍቅር ደስ እንድላት ነው የምንፈልገው። ያው ፍቅራቸው ፍቅረኛሞች እንዲሆኑ ብዙ ሰው አይፈልግም፣ ግን እንደምታዩት ነው ፏድ እንዴት እንደሚያፈቅራት አያችሁታ። ስትነግረው በቃ ራሱን ስቶ ሊወድቅ ምንም አልቀረውም። ፏድ በጣም ነው የሚያፈቅራት በጣም። እሷም በጣም ነው የምትወደው ግን ደግሞ መሀላቸው ያለው ነገር እስካሁን ድረስ በጣም እያሰበችበት ነበረ። እንግዲህ በጣም እንደሚወዳት በጣም እንደሚያፈቅራ ስለምታቅ እሷም እንደሚጎዳ ስለምታቅ ነው። አሁን ፍቅረኛ ሞችን ሆን ያለቸው ብቻ እግዚአብሔር መጨረሻችሁን እያሳምርላችሁ ነው። ሌላ ምንም ልላችሁ አልችልም። ደስ ብሎኛል በቃ ደስታሽ ደስታ ነው። ይህን ውድ ነገር ይኔ ማር ደግሞ እንዴት እንዳማረባት ዛሬ ፈጣሪ ሁለቱም አምሮባቸዋል። የእውነት ሀይሚ ራሱ ዛሬ በፈጣሪ በቃ ምን ልበላችሁ? በጣም ቆንጆ እየሆናለች አይኗ ኩሏ ምን ነው? በቃ በልኩ ነው የምታደርገው። እንደ ሶስ ሶሴ ግን እናንተ እንደው ምን ይሻላታል በፈጣሪ ስም ማርያም፣ በጣም ነው የምታናድደው። ለምንድ ነው ምትገፈትሪያት? ለምንድ ነው መማታት የሚቀድምሽ? እስኪ በስነ ስርዓት ለማስረዳት ሞክሪ። ሶስና ከማስረዳት ይልቅ መማታት ይቀድማታል። ምን አይነት ሴት ናት እንዴ? ናቸው ኔ ወደሽ ደና ናችሁ አሉ እግዚአብሔር ይመስገን፣ እኔ በጣም ደህና ነኝ። እንግዲህ በአዲስ ቪዲዮ መጥቻለሁ። አሁንም ምን ላድርግ እንዴ እኔ አላርፍም። ይህ ሁሉ ነገር አይቼ እንዴት ነው ምተኛው? በዛ ሶሲ ሀይሚን ስትገፈትራት አይቼ በዚህ ጋር አብርሽ እንባ ያዞን ባ እያለቀሰ የውሸት ለቅሶ ሲያለቅስ እያየው በዛ ጋር ፍቅርና ፏድ እንደ ፈንዲሻ ሲፈኩ እያየው መተኛት እኮ ይሄ ትልቅ አጽያት ነው። እውነቴ ነው፣ ትልቅ አጽያት ነው። አንዳንዴ መጥፎ ነገር ብቻ አይደለም የሚወራው፣ ጥሩ ነገር መወራት አለበትና። የእኔ ውዶች፣ ለማንኛውም ሰብስክራይብ ስለምታደርግኝ በጣም ነው የማመሰግነው። ግን አንዳንድ ሰዎች ትሳደባላችሁ፣ መሳደብ ምናምን ትችላላችሁ። የእውነቴ ነው። እኔ ኮሜንት የሚከፍተው እንድትሳደቡም፣ እንድታበረታቱኝም፣ አስተያየት እንድትሰጡኝም ስለምፈልግ ነው ና አንዳንድ ሰዎች ዝም ብላችሁ አንቺ ቀዳዳ፣ አንቺ ውሸታም፣ አንቺ ቦርኩ፣ አንቺ ቅብጥረሴ ብላችሁ ከምትሳደቡ እዚህ ጋር ተሳስተሻል እህት፣ ይህን ነገር አስተካከኝ ብትሉ በእውነት እኔ አስተካክላለሁ። ማርያምን፣ አስተካክላለሁ። አሁን እኔ እናንተ ስመኝ እንደዚህ አጥፍተሻል፣ እንደዚህ አታደርጊ፣ ዋሽተሻል ምናምን አመት ስትሉኝ ራሱ አስተካክላለሁ። ታውቃላችሁ፣ እኔ እንደ በፊቱ አይደለም፣ አሁን እያስተካከላችሁ ነው። እና ውዶች፣ አንዳንዴ ከመሳደብ ይልቅ ይህን ነገር አስተካከኝ ብትሉኝ በጣም ደስ ይለኛል ልላችሁ እፈልጋለሁ። ከዛ ውጭ ግን ዛሬ ያየሁት ቪዲዮ አንደኛ የነ ሀይሚ ቪዲዮ በጣም ያናደደኝ ገባችሁ። ሀይሚ ዛሬ ሁለት መቶ ሺ ገባሽ ብለን ደስ ሲለን ሶሲ የምትባል ሴት እኔ እኔ ልታገኛት የፈለገችው በሰላም እንዳልሆነ ገብቶኛል። ሲጀመር ማለት ነው ከመጀመሪያው ጀምሮ የሆነ ነገር ፈልጋ ነው እንዳገኛ ላገኝሽ እፈልጋለሁ ያለች ሶ ካገኘቻት በኋላም በደንብ ማስረዳት አትፈልግም። መናገር የምትፈልገውን ነገር መናገር አትችልም። በቃ ሶሲ ጭራሽ መናገር አትችልም። ንግግር የሚባል ነገር አትችልም። ብትናገርም ዘርፍጣ ነው የምጥለው። ያልሆነ ወይ ስድብ ወይ ዛቻ ምናምን ነገር ነው። በቃ ለማስረዳት በደንብ ሀይሚያን ስታስረዳ ማለት ነው ትንትና አድርጋ ምን እንዳደረገች፣ ለምን እንዳደረገች በደንብ ማስረዳት ትችልበታለች። ሶሲ ከማስረዳት ይልቅ የሆነ መጥቦ ቃል ተናግራ በደንብ አድርጋ ሰውን እንደ እንደ ሀሳብ መግለጽ ሳይሆን የምትችለው የሆነ መጥፎ ቃል ተናግራም ሆነ የሚያስቀይም ቃል ፈልገው አይደለም፣ ግን በቃ ንግግር አትችልም ሶሲ ጭራሽ ማለት ነው። ጭራሽ ጭራሽ። እና ሀይሚ በጣም ነው ወንድስሽ። በነገራችን ላይ ዳኔን አገባዋለሁ አለች ምናምን ብላቸኋን ብዙዎቻችሁን ተልትሉ ትችላላችሁ። አዎ ታገባዋለች። እንዴት እንዴት ነው የምታስቡት እናንተ? ቆይ ምን አይነት ሰው ደህና ሰው ጋር ሲለጠፋትና ሀይሚ በቃ ንግግሯ ራሱ ምን ልበላችሁ፣ ትልቅ ሰው ራሱ የተማረ ተምሮ የሆነ የትልቅ ቦታ ያለ ማናጀሮች ሰብሳ ትልልቅ ሰዎች ራሱ የሷን አስተሳሰብ የላቸውም። እንደሱ አይነት አስተሳሰብ ያላቸው ሴቶች ቢበዙ ኑሮ ማለት ነው እንደዚህ ሴቶች እኛ ሴቶች ባልተሰደብን ነበር። ገባችሁ አይደለም? ስለዚህ ሀይሚ አበዛሽው አበዛሽው። እስኪ አሁን ምን አለች ኮሜንቱ እንዳለ ሀይሚ ተረጋጊ፣ ሀይሚ አበዛሽው። ምንም ያበዛችሁ ነገር የለም እኮ ሀይሚ ከሆን እኮ በሰላም እያወራችሁ ነው ብሩኬን በቃ ሁለቱ በሰላም እያወሩ ነበረ፣ ሁለቱ በሰላም እያወሩ ነበረ። ግን ሶሲ መታ ነገር እያበላሸች ነው። ገባች አይደለ? ሶሲ እጇን ሀይሚ ላይ ሰነዘረች አይደለ? ብሩኬ ሳያስበው ነው ሶሲ አሁን ወደ ሀይሚ እጇን የሰነዘረችው። እዚህ ጋር ሀይሚ ደግሞ ተናደደች። ዝም ብለ አስመታኝ አለችው። ግን ብሩኬ ስላላሰበው ነው። በኋላ ግን ሀይሚ ልትመታ ስትል ሀይሚን ያዛት። ገብቷችኋላ አላ። እዚህ ጋር አሁን ብሩኬ ሃይሚ ሃይሚን አውቆ አስመታት ምናምን ልትሉ ትችላላችሁ። ግን ሶሲ የሰነዘረችው ቡራ ሳያስበው ነው ሲቆርጡ እንደነበረ ነው። ሀይሚን ደግሞ ሀይሚ ልትመታ ስትል ብሩኬ ያዛት፣ በቃ በደንብ እንዳይጣሉ ልክ እሱ ያደረገው ነገር እንዳይፈጠር ነውና። ሀይሚዬ በነገራችን ላይ አሳዝነኛለች። ምክንያቱም እቺ ውርጋጥ መታ ለምንድነው የምትደነፋባት እንዴ? ብሩኬ ራሷት አትናገሪያት ምናምን አትበል ሶሲ እንዴ ተጠፍጥፋት ከፈለገች ግን እኔ እንጃ። እኔ እንደዚህ ድብድብ ያለበት ቪዲዮ ከናንተ አንድም ቀን ጠብቄ አላውቅም። ዞሮ ዞሮ ግን ሁለቱ ብቻ ቢሆኑ በደንብ ይታረቃሉ። ግን ሶሲ ካለች መቼም አይታረቁም። እቺ ሶሲ የምትባል ሴት ከሕይወታቸው መውጣት አለባት። በቃ ሲያስረዷት መረዳት አትፈልግም። በቃ መለፍለፍ ነው ስራዋ እና በቃ በጣም ነው ያሳዘናችሁኝ። ማርያምን፣ ሀይሚ የኔ ውድ በቃ ይዞሽ ኔ ቾኮላታ፣ እንዳትናደዱ እ። እሺ አሁን ወደ አብረሽ ልሄድላችሁ። አብረሽ ማለት ነው፣ ወይኔ ውሸቱ! ግን ይሄ ሰውዬ እስከ መቼ ነው ግን እኛን ነው የሚሰክሰን? እናንተ ነገ ደግሞ ገመድ ይዞ ሊሄድ ነው። በፈጣሪ ስም ለምን መሰላችሁ ውሸታም ያልኩት፣ ትናንትና ከሄደች አልቀበላትም ተመልሳ ከመጣች አለ። ከዛ ሩታ ደግሞ እሺ ሂጂ አልቀበልሽም ካልከኝ በቃ ከዚህ በኋላ አልመለስም፣ አንተ እንደፈለግከው አደርጋለሁ አለችው። ከዛ እረ እያዙ ይልቀቁኝ፣ ራሴን አጠፋለሁ ታመሚያለው እንዴ ምን አብርሽ አብረሽ የራሴን ህይወት መኖር ይችላለ፣ ምናምን ብለህ ነበረ። ስለዚህ አሁን አትነፋረቅ። የውሸት ለቅሶ ነው። እኔ እንደኔ ያዞምባ ነው ብዬ ነው የማስበው። ስለዚህ ትክክለኛውን ባህሪን ቤት ውስጥ በቃ እንደ ካሜራ ሁንላት ለልጅቷ ማለት ነው። ከዛ ውጭ ግን እዚህ ጋር ደህና ሰው እየመሰላችሁ ከወንድሙ ጋር ከዛ ደግሞ ማለት በፊት ሩታ የምታደርገው ነገር ጥሩ ነው እያልኳቸው አይደለም፣ ግን የዛሬው በቃ ውሸት፣ ነጭ ውሸት ነው አብርሽ የዋሸው። በቃ ትናንት ምን ብሎ ነው ዛሬ የሚያለቅሰው? እንዴ በቃ ስትመጣ ልቀበላት ምረቅጠኝ ከሄደሽ ብሎ አሁን እንደገና ለምን ሄደሽ ብሎ ማልቀስ ምን ተቃራኒ። ክላሽ አረገብኝ ክላሽ ነው ያደረገብኝ። እና አይዞህ አብርሽ አይዞህ፣ ጥሜት ምናም የሚለው የለም። በይ ነጺና ይና ጥሜት ምናምን አቀራረቢለት።